አሁን የተናገርኩትን መረጃ ታውቂው ነበር። እኔ ያው ከየት እንደገዛ እኔ እንግዲህ እያንዳንዱ ነገር ተናግሬያለሁ። እንደ አዲስ እንዳይሆን በእምነት ነው። መኪናውን እኮ እኔ ኦልሬዲ ለሱ ሰጥቸው ልሄድ ስለነበር እንትን ብለው ራሱ ቼክ ባረገው ባውቀው፣ ላይክ የተበላሸ የአዲስ ንጹህ መኪና ቢሰጠኝም ወይ ትራንስሜሽኑን የሆነ ነገር ቢያበላሸው እና ተበላሸ ቢለኝ እንደገና መልስ የማሰራት አይቀርም። ሰው በእምነት ስለሆነ ምንም ይሁን ከየትም የሚግዛው ከየት የሚግዛው አምኜ የሆነ የሄድኩት እምነት ነው። ይሄ ቢዝነሱ ምናምን ጠፍቶኝ አይደለም። ባይዘዌ ጠፍቶኝ ስልክ ይሄ ንግድ ምናምን የበልጅነት የቢዝነስ ላይ የነበርኩ ሰው ነኝ። ያንም ማጥናት አቅቶኝ ምናምን ወይም ላጥና ብል በሄድበት በደንብ ድቴል ሰው ይዤ በዚህም ደረጃ አልደርስም። ግን እምነት ነው በቃ እምነት። ምንም ማየት አልፈለጉም። ወረዳ አምኜዋለሁ ሰውየውን ሶሻል ሚዲያ ላይ በተገነባ ስም ስላመንኩት ምንም ይሁን እንደውም አስር ሺህ ዶላር ሊቀንስልኝ ሲለኝ እኮ ነው ያልኩህ እኮ ነኝ አልፈልግም። እኔ ፋይናንሻሊ እርዳታ ሳይሆን አንተ ኢንቨስት አርጌ ቢዝነስ የንራን እንድታደረግልኝ ነው የራን የማድረጉን እርዳታ ከረዳኸኝ፣ ለምን ከአንተ ቅናሽ እፈልጋለሁ? በሁለት ነገር ሰውየው መጉዳት አልፈለጉም። እዚህ ጋር በጉልበት ሊረዳኝ ነው፣ እዚጋ ደግሞ በገንዘብ ደግሞ እንዲረዳኝ አልፈለጉም። በቃ ሰዋዊ አስተሳሰብ ነው። ገባህ? እንደ ወንድም የሚረዳኝ ከሆነ የሰውዬ አያውቀኝም፣ እሺ ብሎ መቀበሉ ለራሴ ራሱ ለኔ ትልቅ ነገር ነው። መቶ ትራክ አለኝ እያለ ነበር ራሱን ፕሮሞት ሲያደርግ የነበረው። መጨረሻ ላይ ግን እኔ ሳውቅ ትራክ የእኔ ትራክ ብቻ ነበረች የነበረችው ደህና ትራክ፣ እሷም ደግሞ በብድር የተገዛች ናት። ለአንተ ይድረስ ካይድረስ አላውቅም ለሌላ ሰው ኦልሬዲ ልኬዋለሁኝ። መጀመሪያ ከየት እንደተገዛ ራሱ እኮ ጽሁፍ አለ እዛ ጋ አሁን ግን ስም ሲናገር ሰርች ሳደርግ ባለፈ ነግሬ ያለው የለም። እንደዚህ አይነት መኪና እዛ እሱ የሚለው ካምፓኒ ላይ የለም ጭራሽ ስደውል። ቆይ አንቺ፣ አንደኛ የዛ የተሰጠሽ ወረቀት ላይ የተዋዋላችሁበት የተፈራረማችሁበት ላይ ትራኩ ከየት እንደገዛ ፍትቡት። አሁን እኮ እኛ በነገራችን ላይ በብዙ ግርግር አንዳንድ የተጻፉ ጽሁፎችን አታልባት ትሉ። ትራኩ ከየት እንደተገዛ ተጽፏል፣ እስከ ዛሬ በነበረው ሁሉ ክርክር

አንዳንድ ጊዜ ጉዳዮቻችንን የምናቀርብበት መንገድ ይወስነዋል። ሰውን ተሳድበሽ እኮ ውይይት ማድረግ አትችልም። አቅ ካለሽ ኃይለ ቃል የምናገር አያስፈልግም። የከለከልኩሽ ያኔ ያንን ነው። ለዛ ነው አትሳደቢ ምናምን ያልኩሽ። እሺ ቀጥይ። እኔ በጊዜው አንተ ቤት ራሱ ስናገር ሰውየው በጣም በድሎኝ ስለነበር የዛን ሰዓት ትራክ እየነዳውኝ ነበር ከኢትዮጵያ መጥቼ ል ውስጥ ነው ባገኘሁት አጋጣሚ እሱ መሳደብ ነው የምፈልገው። በጣም እልህ አለብኝ። ሰው እንደዚህ አይነት ተጎድቻለሁ። ስራው መኪናውን ከገዛሁት በኋላ ኢትዮጵያ ሞፍ ካደረኩ በኋላ መኪናውን ስልኩንም አያነሳም። መጨረሻ ላይ ደግሞ ሽማግሌ እኔ የሆኑ ማኛውን ሳስገባኩ ይስጠኝ ብሩን ነው የጠየኩት። መኪና አልፈልግም እኔ አንተራን ካላረክልኝ እኔ ኢትዮጵያ ሙቭ አርግ ያለው ሳይክ ደሞ ከዚህ በኋላ እኔ እናንተ የምንግባባም አይደለንም። ብዙ የተዋሸሁት ሸት ስላለ ሰባት ሺህ ዶላሩን ውሰድና ለእኔ መቶ ሺውን መልስልኝ እባክህ ብዬ እኮ ዮኒን ስልከው እኮ መቶ ሺህ ዶላሩን እንኳ ራሱ እንዲመልስልኝ ነበር። እሱ አይቻልም፣ እንደውም ሌላ ውሸት ምን ዋሸኝ፣ ስልሳ ሺህ የሚከፈለው ቦር ሌላ ኮንትራት አለ አሁን የፖስታ ቤት እና እዛ እንድትገቢ፣ ቶሎ ብሩን ብትከፍልኝ ይሻላል፣ ይሄ ቻንስ እንዳያመልጥሽ በሚል ውሸት ዮኒ ማኛውን እዛው ቁጭ አድርጎ ያንን ሌላውን የቀሩ ደረሰኝ አላየውም፣ ምንም ያየሁት ነገር የለኝም። አንድ ነገር ምንም አላየውም። እኔ ይኸውልህ፣ የሆነ የኮፒ ኮፒ የትራኩን ለባንክ አስይዞታል። ዋናውን ሊቢሮ ምንድን ነው የሚባለው ታይትሉን ለባንክ አስይዞታል እና የዛን የኮፒ ኮፒን የሰጠኝ በቃ እኔ እጄ ላይ የነበረች ኤቪደንስ ያች ነች። እኔ አልጠየኩትም። ይኸውልህ አንድ ነገር ልንገዳችሁ፣ ይኸውላችሁ አንዳንድ ሰው አንደበቱ በጣም ቁጡ የሆንና ግን ሰው ደግሞ ሲያምን ጨርሶ ያምናል። አሁን ተምር ስትናደድ ምናምን ምናምን ነው የምታውቋት፣ ግን ሰው ስታምን ደግሞ እስከ ጨርሳ ነው የምታምነው ማለት ነው። ታቸው እንደዚህ ሰዋል። ይህን የሚያህል ገንዘብ ደግሞ እንደዚህ ስፔንድ ስታደረግ፣ ችልጅ በቃ ሶሻል ሚዲያ ላይ ያየችውን ነገር አምና ላይ ያደረገችው ትራኩ ምን ያህል እንደተገዛ ስንት ኦነር እንደነበረው ምን ያህል ምንም ስለ ትራክ የምታውቀው ነገር ያለ ይመስል ምንም አታውቅም። በአጭሩ ግን ልንገር ሽሽ ሚዩት አድርጊና ይስምር ምስጥሽና ትሄጂበታለሽ ትራኩ ሁለት ኦነር ብቻ ነው ያለው። የመጀመሪያው ገዢ 2019 ላይ የገዛውና ተምር ማለት ነው። አክሲደንት ሶስት አክሲደንቶች ተመዝግበውበታል። 26 ሪከርዶች የተለያዩ 26 ሪከርዶች አሉበት። ኦክሽን ንድ ኢንሳይት ነን ኦክሽን አልገባም መኪናው በዛ ሰዓት ላይ ከኦክሽን በጨረታ የተገዛው ተብሏል። ነን ይላል ኦክሽን ውስጥ አልገባም ይህ መኪና። ጉዳቶቹ ጋር እንሂድ። ሁሉም የሚያውቁት በ0907 2019 ኦማሃ እዛው ትራኩ ያለበት አካባቢ ሪያር ኢምፓክት ዊዝ አናዘር ቬል ከሌላ መኪና ጋር ተጋጭቶ አነስተኛ ጉዳት ደርሶበታል። ኬዝ ነምበሩ አለ ሬር ኢምፓክት ኮሊዥን ነው አክሲደንት ሪፖርትድ ሪፖርት ነበሩ አለ። ማይነር ዳሜጅ ነበረው። ሁለተኛው አክሲደንት 04072023 ነው። ይሄ ቴምር ከገዛችሁ በኋላ ማለት ነው። ኮሊዥን ዊዝ ላይት ፖል ከፖል ጋር ተጋጭተሻል በአንቺ እጅ እያለ። አዎ ልክ ነው ሰው እዚህ ጋር ተጽፏል። ምንም የሚዋሽ ነገር የለውም። የተከፍለ የወጣ ዶክመንት ነው። ሶስተኛው አክሲደንት በ03 08 2024 ኮሊዥን ኮሊዥን ዊዝ አናዘር ቬህል እሱም እንደዚህ ከሌላ መኪና ጋር በ2024 ተጋጭተሻል፣ ወይም ደግሞ ተጋጭቷል ከመኪና ጋር አልተጋጨም፣ ጀስት እየነዳው እያለ ወደ ገደል ምናምን መኪናው ይውልቅ መጨረሻ ላይ አሁን ተስፋ ቆርጬ ሽጨም ለወጣ እንትን ብዬ በኢንሹራንስ እንትን ብዬ ለወጣ የቻልኩበት ምክንያት ሁለት ሺ አራት ላይ የዋናው ምክንያቴ መሪው ድንገት ኤሌክትሪክ ምናምን ችግር አለበትና በጣም ብዙ ብር አወጣሁኝና፣ መጨረሻ በቃ ተስፋ ቆርጬ ከተራኪ ወጣሁት። እንትን አለኝ ይሄ ወደ ይስባል፣ ወደ አንድ በኩል ይስባል። መሪው ኤሌክትሪክ ችግር አለበት ብሎኛል። ፊክስ ላስደርግ ደርግ ራሱ ፍሬንላይነር ካምፓኒ ሁሉ ጄጄ የመጀመሪያ በሶስት ወሩ የተበላሸው ሰባት ሺ ዶላር የጠየቀኝ ያ ችግር ነው። በሶስት ወሩ ማለት ነው። እና ወደ ገደል እንትን ጋ ሲያጋጨኝ ነው። በቃ ሌላ መኪናዎች አልገጭውም። ጣልኩት መኪናው፣ ትራኩን ነው ከዛ በኋላ በቃ ዳስ በቃኝ ብዬ ትቸ ወጣው ማለት ነው። የመጨረሻው እሱ ነው። እና ምንም መኪና ጋር ምናምን የተጋጨ የለም። እሱ ደግሞ ይሄ ፖል ምልክ ትራኩን ነው ይልክ ቴዲ፣ እኔ ሰው እንዳቅ የምፈልገው ትራኩን እልህ ስለሆነ ያለምንም ትሬኒንግ ማንም ማጠገቤ ሳይሆን ብቻዬን ከካምፓኒ ወጥቼ ማለት ነው። ላይክ ይሄ ከትምህርት ቤት ወጥቼ እልህ ስለሆነ እልህ ነው። ትራክ ሁለት አመት ሶስት አመት ነርተው ነው ሰዎች የራሳቸውን ትራክ የሚገዙት ከትምህርት ቤት ወጥቼ ይዤው። አጋጣሚ ደግሞ እነዚህ ዲስፓቸሮቹ ወደ ሴያትል ላኩኝ። ሴያትል ሲልኩኝ በጣም ዊንተር ነው ታይሙ። የማላውቀው ሀገር ነው የገባሁት። ገና መኪና ብቻዬን ከያዝኩ ሁለት ሳምንቴ ነው። በትሬለሩ በጫፉ መጨረሻው ትራኩ በጣም ትልቅ ነው እና ምንም ልምድ የለኝም ያው እልና ያስገባኝ እያለሁና በትሬለሩ በጫፉ ትንትን ፖል ገጨው። ስወጣ ያው ትራኩ ትልቅ ስለሆነ ልምድ ስለሌለኝ ስወጣ ፖሉን ይዤው ላይክ እንደዚህ ነካ አድርጌው ነው የወጣሁት። እና ያ ነው ፖል ተብሎ የተመዘገበው። እንደውም በዛ ምክንያት ላይሰንስ የሁሉ ሰስፔንድር ተደርጎ እንደገና ሎየር ይዤ ምናምን ሂት ኤንድ ራን ተብሎ አላየሁትም። እኔ እራሱ እንደነካሁት ማለት ነው ከኋላ ስለሆነ መጨረሻ ላይ አታውቅም እንደነካሁ በቃ ትልቅ ነው በጣም እንደ ሌሎቹ መኪናዎች የምትሰማው ነገር አለ። መጨረሻ የትራኩ መጨረሻ ስለሆነ ትሬለሩ እና ሂቴንድራን በሚል ተከስቼ እሱን እንደገና ሎየርጀክል አድርጌ ነው። በሁለት ሳምንቴ ከትምህርት ቤት በወጣሁ በሁለት ሳምንቴ። ሌላው አራት አምስት ሶስት ሁለት አመት ሰልጥኖ ብቻው ነው ትራክ የሚይዙት። ቲም ድራይቨር ምናምን ነው የሚነዱ ብዙ ጊዜ። እኔ ብቻዬን ነበር ትራኩ ትራኩን ያዝኩት ከድራይቨር የተቀብዬ ብቻዬን የምንዳጀመር ቢካዝ እኔ ምንድነው ያ ያደረገኝ? ምንድነው፣ በቃ አንደኛ ሴትነቴ አስጠቃኝ። በቃ ሴት ስለሆነች ነው ያደረገው ብሎ ምናምን ብዬ በቃ ሰርቼ ማሳየት አለብኝ፣ ለዚህ ለክፉ ሰው ብዬ መውደቅ እንደሌለብኝ ምናምን አምኜ በሱ ልክ በቃ ብቻዬን ነበር የምንሄደው ያለምንም ልምድ። አንዳንድ ጊዜ ትራክ ስታፕ እንትን ጠይቅ ነበር ድራይቨሮቹን፣ እንዳዩኝ እንዳልገጭ ሰው እርዳታ እየጠየኩ ነበር የማቆመው ምክንያቱም አክሲደንት ካደረስኩኝ ሌላ ጉዳይ ነው። እንደዚህ እንደ ትንንሾች መኪና አይደለም። ብዙ ዓመት ትንርቶ ራሱ ፓርኪንግ ማድረግ ይቸገራሉና ለእኔ በጣም ሰፈር አድርጌያለሁ። ብቻዬን እየነዳው ሁሉ አልቅሻለሁ። አሁን የማላለቅሰው ኦልሬዲ ወጥቶልኝ በቃ ስለጨረስኩ ነው የማላለቅሰው። ኦልሬዲ በቃ ተረጋግቻለሁ። በሰዓቱ ግን ብቻዬን እንደዚህ ጨለማ እየነዳው አለቅስ ነበር ሁላ። ምክንያቱም አምኜ ነው ይሄ ነገር የደረሰብኝ ያውቃል ለገባ ነው አገር ቤት የሚሄደው ብዬ አለው። ይሄንን የመጀመሪያ ቀን ስደውልለት ፍራው ላገር ቤት የሚሄደው እንደዚህ እንደዚህ የስምንት አመጮኛለኝ ወደዚህ አልመለስም፣ አግብቼ ለመኖር ነው ይህን ብር እዛ ልሰራበት ነበር። አገሪቷ ጥሩ ስላልሆነች እዚህ ኢንቨስት ባረገው ብዬ አስቤያለሁ። ምን ትመክረኛለህ ነው እኔ አካሄድ። በጣም ፑሽ አረግኝ ሰላሳ ሺህ ዶላር ታገኛለሽ። ቦርሲልኝ የሰው ልጅ ነኝ። ነው እሱ ደግሞ ሰዎችን ረዥ ነው እዚህ ሚዲያ ላይ በምን በዚህ ልክ እንዴት ይጨክንብኛል ብዬ ቢያንስ ፕራይቬት የሆነን ህይወቴን ራሱ ላገባ እንደሆነ ከነገርኩት እንዴት ማለት እንዴት ልጨክን ይችላል እንደ ሰው የማየው ፍራኦል ርህሩህ ነው ድሃዎች ሲባል ሲሰጥ ነው ምናምን የማየው ያው በኋላ ግን ታሪኩ ሌላ ነው ታሪኩ ሌላ ነው እና ይህ ሁሉ መከራ ስቃይ ደርሶብኛል ግን እስኬ እኔ አሁን አሞኬ የመጨረሻ ትራኩን ግን የሸጥኩት በቃ መሪው እያስቸገረኝ መሪው ያመልጠኛል፣ ድንገት ይስበኛል፣ ለኤሌክትሪክ ወደ ሆነ ቦታ ወደ እንትን ሳይድ ወደ ሌፍት ሳይድ ይጎትተኛል እና ስፒር ላይ እንዳለው ገደሩ ሁሉ ይዞኝ ሊገባ ይችላል። ብዙ ጊዜ ሞከርኩ ላስተካክል፣ አልተቻለም። መጨረሻ ላይ ያው እንትን ስል ትች የወጣውኝ ማለት ነው። ይሄ ነው ታሪኩ። ንኪ አንደኛ ለህሊናዬ ስናገር አንዳንዶቻችሁ እንዴት ያለ ቤተሰብ ነው ግን ያሳደጋችሁ ግራ ቀኝ ሰምታችሁ እንኳን ቢያንስ ትሳደብ ትናደድ ምናምን፣ እንደው ትንሽ ለፌርነስ እንኳን አታስቡ። የትኛው አእምሯችሁ ክፍል ነው ግን እንደዚህ? አሁን ስደቧት ስደቧት ምናምን የሚላችሁ ጀስት የምትናገረውን አድመጡ። እኔ የነገርኳችሁን ስሙ። ህሊናችሁን አእምሯችሁን ተጠቀሙና ፍርድ ስጡ። እኔ እንኳን ከነገርኳችሁ ስንት ውሸቶች አገኛችሁ። ሌላ ቁንትኗን ምናምን ተዉ። ምን አይነት ታምር ነው ለ እና ቴዲ አይመስለኝም እኔ አሁን እኔ ጀስት መላመሳ በመሃል ደግሞ ሊሸጠው እንደነበር ለራሱ ጓደኛ ይብልክ ለኔ ስልኬንም ማያነሳልኝ ያንን የከፈልኩትን መቶ ሰባት ሺህ ዶላር ራሱ ሊክደኝ ነበር። ስልኩን ያጠፋው ለዛ ነው፣ ምንም ኤቪደንስ የለኝም ዩ ኖ፣ ምንም ኤቪደንስ ስለሌለኝ ሊክደይ ስላሰበ ስልኩን አያነሳም። ሰምተዋል እንትናም መምጣት ይችላል ማነው፣ ተሙም መምጣት ይችላል። ይሁን ማኛውም ስልክ አላነሳልኝ አለባካችሁ፣ አስነሱልኝ የሚል ነው መጀመሪያ ወደ እነሱ የሚሄድኩት ማለት ነው። ከዛ ይውጣላት ብሎ ሳውዝ ዳኮታ ሂጄ አስር ቀን እዛው ቁጭ ብሎ አስር ቀን ጠፋ። አስር ቀን ግን ስሰማ በኋላ ላይ በእኔ ላይ ለሁለት ሰዎች አስማምቶታል። ለአንዱ መቶ አርባ ሰባት ሺህ ሊሸጥለት ይሄን የነገረኝ የራሱ ጓደኛ ፍቃዱ የሚባል ነው ከካደኝ ሪከርዱ ስላለኝ ማለት ነው ቢክድ ፍቃዱ ለእኔ የነገረኝ አወጣሁ እኔ እኮ ፍራኦል ከአንቺ በላይ ለእኔ ጓደኛ ነው እኔ ባህሪዬ የነገርኳችሁ ለምን የእናቴ ልጅ አይሆንም አኩ ነ ያወጣው እኔ ያው ፊትለፊት ማየውን ነው የምናገረው ይህን ካልተናገርኩ ይህን ካልተናገርኩኝ ይ አይዶ ነው ቆይ ወደ አንቺ እመጣለሁ ማህሪ ፍራኦል እንዴ ነው ማህሪ ከታች ሊሸጥለት የነበረውን ሰውዬ አስገባው በመሀል ለሌላ ሰውዬ አስማማው ነበር ሊሸጠው ትራኩን ለእኔ ከሸጠልኝ በኋላ ይህሁ ላንቺ አእምሮሽን ካረጋጋሽ ይሄ ላንቺ እራስሽ ማታገኙ ከበቂ በላይ ዶክመንት ነው ትልቅ ዶክመንት ነው ቴዲ እንዴት ሰነበት በመጀመሪያ በጣም አንተ ላይ እና ሚዲያ ላይ ክብር አለኝ እኔ አቤት አቤት ይደውላሉ ይኸውልህ ገና ሳልገባ ይደውላሉ ቴዲ ኒወይ ቴዲ አንተ ላይ አንተ ላይ እና ሚዲያ ላይ በጣም ክብር አለኝ አይ ሪስፔክት ዩ በምታደረገው ነገር እንዳልከው ስለ ጓደኝነት ከሆነ ከሷ እኔ እሷን አላቃትም ፊራ ነው የማውቀው ኢቭን በቢዝነስ ማን ተቃላካል እሱን ነው የማውቀው ግን ነገሮች ገፍተው ሲመጡ ሪያሊቲ እችል ጮህቷ ተቀምታለች መጀመሪያ አሁን አይደለም የምትናገረው ለሶስት አመት ጮኋለች ትላልቅ አክቲቪስቶች የሚባሉት የኛዎች ሰምተው እንዳልሰሙ ሆኗል አንዳንዶችም ነገሩን አዩትና በቃ በራሳቸው ሁኔታ ነው ምናምን ላሽ ብሏል የምናቃቸው ትላልቆች በሴት ልጅ ገብቷል የሴት ልጅ ማህፀን ለማስመለስ እዚህ ሲሮጡ የሚውሉ የዚች ልጅ ጮኸት ግን ሊመለሱላት አልቻሉም። ኤኒዌይ እኔ ያወጣነው ዶኩመንት ደርሷል፣ እንደደረሰ ማውቂያ ነው። አሁን ትልቁ ነገር ምን አለ መሰለህ፣ ትራኩ እንዲህ ኦክሽን ነው የተገዛሁት ተባለ። ትራኩ ኦክሽን ላይ የለም። ኦልሬዲ ዶኩመንቱ እኔ ስጠይቃቸው ደርሶታለት ለትይዱኝ። አሁን እች ልጅም አታስፈልግም። በሪያሊቲ ከፈለኩ እቺ ልጅ አታስፈልግም። ትራኩ ሶስት ጊዜ አክሲደንት እንደፈጸመ ስትነግራት ነበር። የስ ፖል መታለች። ለእኔ ም አንዱ ነው ማስታወሱ አለች። ኖ ሁለተኛ ትራኩ ይሸጠው አይደል፣ መጨረሻ አክሲደንት ሲያጋጥማት ቶታል ነው የሆነው። ኢንሹራንስ ቶታል አድርጎታል። ገንዘቡን ይዛ ወጣች እሷ። መጨረሻ ትራኩ የት አለ መሰለ? አትላንታ አለ፣ ጆርጂያ ነው ያለው ትራኩ። ከኦክሽን ነው ከጨረታ ነው የገዛው ከኢንሹራንስ ነው የገዛው ሰውዬው፣ ነው እንጃ። አትላንታ እንዳለ ነው የሚያሳየው መጨረሻ ላይ። ኦክሽን ነው የተገዛው ተባለ። እንግዲህ አስበው የፌዴራል የገቨርንመንት ሲስተም ላይ ገብትን ነው ገንዘብ ከፍለን ነው ፑልት ያደረግ ነው። ኤቨን እሷ ምናለች ሁለት አክሲደንት ነው ያለው ስትለኝ፣ ኖ ሶስት አክሲደንት ነው ያለው ብዬ ልክ አሁን ኤክስፕሪየንስ ታደርግላት እንደነበረ ኤክስፕሬን አደርግላት ላኩላት። ዶክመንት እራሱ በዚያ አይርቀት እራሷ ኢንቨስትጌት እንድታደርገው አልቻለችም ልጅቷ። እኛ ግን ታሪኩ ትራኩ ሄድ ተገዛ፣ ምን ተገዛ፣ ስንት ኦነር አለው፣ ስንት አክሲደንት አለው የተሰራበት ማኒፋክቸሪ ራሱ በሙሉ አውጥተነዋል እሱን ደርሶ። ስለዚህ አታስፈልግም ይሄ ሚዲያ ለሁላችን ገብቷል። ሌፍትና ራይት ሳይድማይዝ ነው ኦልሬዲ። ስለ ትራክ ቢዝነስ የሚያውቁ ሰዎች ይግቡ፣ ዲሲሽኑ መተላለፍ አለበት። እሷ የምታስፈልግ ነገር አለች ለምን መሰለህ? እኛ መጀመሪያ ፍትህ የሚገኝ መስሎን ነው በጓደኝነትም ነገር በመሸፈንም ምናምን ስንሄድ የነበረው ግን አፍጦ ከመጣ አፍጦ ሲመጣ ደግሞ ባለፈው አንተ ቤት ተናግሬሃለሁ። የዚህን ትራክ ባግራውንድ እኮ ፖልአውት ማድረግ እንችላለን ብለናል። ኖ ችግር የለውም ምናምን ሲባል ፖልአውት አድርግ ነው። ትራኩ የኦክሽን ታሪክ የለው የለው። ስለዚህ ከኦክሽን የገዛሁት አይደል እኛ ኦክሽን ታሪክ የለውም። ይሄ ዋናው ትልቁ ስህተት ነው። ሁለተኛ ከኦክሽን ከተገዛ ይሄ ትራክ ኦክሽን ስትቢቱን ዊን ስታደርገው ገንዘቡ ሂሳቡ በጠቅላላ ታክሲ የከፈልክበትን ወረቀት ይሰጠዋል። ያ ነገር ያሳየን ያ ነገር ያሳየን በ69 ሺ ነው በ60 ምናምን ሺ የተገዛበትን ከፍሎ ያወጣበትን ገብቷል። በባንክም ቢሆን ባንክ ስለሚከፍልልህ ወረቀት አሉ እጁ ላይ ያሳየን ሪሲቱ። ስለዚህ ቴዲ ይሄ ትራክ በዛ አልተገዛም፣ ኦክሽንም አልተገዛም። ስለዚህ እቺ ልጅ አይን በአይን ገንዘብ ተበልታለች። ምንም ጥያቄ የለውም። ይሄ ይሄ አሁን ምንድን ነው፣ በተደጋጋሚ እንደምናገረው ሀቅ ነፃ ያወጣል። ፐብሊክ ሪከርድ ነው። ይሄ ትራክ የተገዛው ከኦክሽን ነው ተጫርቼ 160 ሺህ የሚል ነገር ነው የሰማነው። ፐብሊክ ሪከርድ ነው የወጣው። ዶኩመንት ደግሞ ትራኩ በኦክሽን በኩል አላለፈም። አዎ፣ ግልጽ እናደርግላቸው ደግሞ ይሄን ዶኩመንት ያወጣነው ከኖርዝ ካሮላይና ከሞተርና ቬካል ፌዴራል ኢንስቲትዩሽን ከዛ ነው ከመንግስት ላይ ነው ያወጣነው፣ ፑሎቨር ከፍለን ማለት ነው። ማንም ሰው በቪን ነምበር እነሱ ጋር ሄዶ ከፍሎ ማውጣት ይችላል። ማንም ሰው በተለይ የህግ ሰዎች ወይ ትራክ ኤኖ የትራክ ቢዝነስ ያሉ ሰዎች ያውቁታል። ሌሎቹ ግን ታዛቢዎች ታቻላችሁ ግን ማውጣት ከፈለጋችሁ በገቨርመንት ኢንስቲትዩሽን። መጀመሪያ እንደውም ስንሞክረው ምን ምን ምን ኢንቫሊድ የሚል መጥቶ ነበር። ከዛ በኋላ እንዳዲስ ነው ቪ ነምበር ሻጭና ገዢ ከሆንክ በገቨርንመንት ሲስተም ውስጥ ታክስ መክፈል አለብን። ይህ ትራክ ግን ምንም አይነት የታክስ የከፈለበት የገቨርንመንት ባክግራውንድ የለውም ሲስተሙ ላይ። ስለዚህ በሌላ አባባል፣ በከተሚ ቋንቋ ለአድማ የተመልካቾቻችን እንዲገባ የዚህ ትራክ እዚህ ጋር ላመበላችሁ፣ የዚህ ትራክ ግሬት ምንድነው? ቆይ አንድ ጊዜ